በልባችን ኢንሻአላህ ሓዲር አድርገን በትክክል እንድንከታተል፣ በተለይ ደግሞ ሓጅ ላይ የምንገኝ ሰዎች፣ ወደ ሓጅ የሄድን ሰዎች ይህንን የሓጅ ስራን በትክክል ተግብረን ለመምጣት እነዚህ ማዕሉማቶች አስፈላጊ ስለሆኑ ከልባችን እንድንከታተላቸው አስታውሳቸዋለሁ። የሓጅ ማዕዘናት ስድስት እንደሆኑ ባለፈው ደርሳችን ላይ ዘርዝረናል። ከዚያ ውስጥ መካከል አንደኛው ኢሕራም ነው። ስለ ኢሕራም በቂ ትንታኔ አድርገናል። ወደ ቀጣዩ ስንመጣ ውቁፍ ቢዓረፋ ስለሚለው ዓረፋ ላይ መገኘት ምን ምን ነገሮች ሸርጡ ይሆናሉ? በመጀመሪያ ደረጃ የጊዜ ገደብ አለው። ዓረፋ ላይ መገኘት የምንለው ሩክን፣ ለዚያውም በጣም ወሳኝ የሆነ ሩክን ነቢዩ ሰለላሁ ዐለይሂ ወሰለም አልሐጁ ዓረፋ ብለው ሐጅ፣ ዋናው ሩክን፣ ትልቁ ሩክን ዓረፋ ላይ መገኘት ነው ይላሉ። ዑለማዎች ይህን ሲያብራሩ የአረፋ ላይ የምንገኝበት ጊዜ በጣም ውስን ጊዜ ነው። ከዚያ ጊዜ ውጪ መገኘት ተብሎ አይታሰብም። ቀድሞ እዛ ቦታ ላይ ቢገኝ ተገኝቷል ተብሎ አይታሰብም። ከዚያ በኋላ ዘግይቶ ቢመጣ ተገኝቷል ተብሎ አይታሰብም። ማለትም ውቁፍ አይታሰብለትም። ስለዚህ ውቁፍ ቢአረፋ እንዲታሰብለት ጊዜውን ማወቅ አለበት። መቼ ነው አረፋ ላይ መኖር ያለበት? አረፋ ላይ መገኘት ያለበት ሚን ዘዋሊ የውሚ ታሲዕ ሚን

ሙሉ አልፎ እስከ ንጋት ድረስ በእነዚህ መካከል የተወሰነውን ጊዜ ዐረፋ ላይ የተገኘ ሰው ተገኝቷል ይባላል። ይህ ማለት ከዘዋል ጀምረህ እዚያው መዋል አለብህ፣ እስኪ ነጋ እዚያው መቀመጥ አለብህ አይደለም። ኢነማ በነዚህ ጊዜያት መካከል ላይ ከዐረፋ ቀን ከዙሁር ቀን ጀምረን ዙሁር የሚገባው እንግዲህ ሰዓቱ ይታወቃል። ጊዜው ፀሐይ ከመሀል ሰማይ ወደ ምዕራብ አቅጣጫ ዘንበል ስትል ነው። ከዚያን ጊዜ ጀምሮ እስከ ሱብሕ ድረስ ማለት ነው። እስከ ሱብሕ ድረስ ባለው በዚያ መሃል የተወሰነ ጊዜ መገኘት አለበት። ወለው ላሕዛ እንደው ለቅጽበት ቢሆን እዛ ቦታ ላይ ከተገኘ በዚያ በዐረፋ ምድር ላይ ከተገኘ እየሄደን ቢሆን እንኳን ለው ካነ የሲር እንደ በመኪናም እንኳን ገብቶ ከዐረፋ አንድ መሬት ገብቶ በሌላኛው ጫፍ ላይ ቢወጣ በዚያ ሰዓት ላይ በዚያ ጊዜ ወሰን ላይ ከሆነ ዐረፋ ላይ ተገኝቷል ተብሎ ይታሰባል። ማህወል አፍደል የተሻለው ምንድን ነው? የተሻለው ከዘዋል ጊዜ ጀምሮ እዚያ ቦታ ላይ ይገኝና ሱመ የብቃ ኢለ ጉሩብ ሸምስ ፀሐይ እስከምትጠልቅ ድረስ እዚያ ቦታ ላይ መቆየት ነው። ፀሐይ ከጠለቀች በኋላ ወደ ቀጣዩ ጉዞ መሄድ ይወደዳል። ያኔ እስከ ፈጅር መጠበቁ አይደለም ይወደደው ነገር ግን ሰዎች በጊዜ መምጣት ሳይመቻቸው ቀርተው በተለያየ አማካኝነት በተለያየ ምክንያት ሊዘገዩ ይችላሉ። ዙህር ላይ አልደረሱም፣ ዓስር ላይ ሊደርሱ ይችላሉ። ዓስር ባይደርሱ መግሪብ ሊደርሱ ይችላሉ። መግሪብ ባይደርሱ ዒሻ ሊደርሱ ይችላሉ። ዒሻ ባይደርሱ ሙንተሶፈለይል ላይ የሌይሎ ግማሽ አካባቢ ላይ ወደ ዐረፋ ሊደርሱ ይችላሉ። በተለያዩ ምክንያቶች መሀል ላይ የሚፈጠሩ አስቸጋሪ ነገሮች ሊሆኑ ይችላሉ። ምናልባት በህመም ምክንያት ወደዚያ መምጣት የተቸገሩ ሰዎች ሊሆኑ ይችላሉ። አሊያም ደግሞ ድንገተኛ እስር አጋጥሟቸው ሊሆን ይችላል። ምንም አይነት ችግር የሌለባቸው ሰዎች ሆነው ነገር ግን ወረቀታቸው እጃቸው ላይ ባለመኖሩ ወይም ደግሞ ህጋዊ እነሱ በሚሉት እንግዲህ ህጋዊ አይደላችሁም በሚል ሊያስሯቸው ይችላሉ። ሌላ ምክንያት ሊኖር ይችላል። ዋናው ነገር ፈጅር ከመውጣቱ በፊት እዚያ ቦታ ላይ ካመጧቸውና ከተገኙ ከፈጅር በፊት ተገኝተዋል ይባላል። የተሻለው ግን እኛ በጊዜ ሄደን ሁር ጀምሮ እዚያው ቦታ ላይ መገኘት፣ ከዚያ በኋላ እስከ ፀሐይ መጥለቅ ድረስ መቆየት ሙባሸረተን ባዕደ ጉሩብ ሸምስ ወደ ሙዝደሊፋ መሄድ ይወደዳል። ስለዚህ ያችን ሰዓት መገኘቱ አስፈላጊ ነው። ዘግይቶ ከመሄድ በጊዜ መሄዱ ተመራጭ እና የተሻለ ነው። ጠይብ፣ ዐረፋ ላይ ምንድን ነው የምናደርገው? ዓረፋ ላይ መገኘት። ሽሩጦቹስ ምንድን ናቸው? ሸርጦቹ ያው የዓረፋ ምድር ላይ መገኘት መሆን አለበት፣ የመጀመሪያው። ዓረፋቱ ኩሉሃ መውቂፍ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም፣ ዓረፋ የተባለው ምድር በጠቅላላ መቆሚያ ቦታ ነው ተብሏል። መቆሚያ ቦታ ነው ማለት እዚያ ቦታ ላይ እስከተገኘ ድረስ አላህ ስብሓነሁ ወተዓላ ያስብለታል ተገኝቷል ብሎ የሐጁ ሩክን ተሟልቶለታል ማለት ነው። ሁሉም መውቂፍ እስከሆነ ድረስ የግድ ጀበሉ ራሕማ ጋር መሄድ ሸርጥ አይደለም። አንዳንድ ሰዎች ወደ ዓረፋ ሲሄዱ ጀበሉ ራሕማ የሚባለው ብዙ ጀበሎች አሉ፣ ወይም ጁበይል ትንሽ ጋራዎች አሉ። ከነዚያ ጋራዎች ወይም ተራራዎች መካከል አንዱ ጀበሉ ራሕማ ነው። ጀበሉ ራሕማ ላይ እስካልወጡ ድረስ ሐጅ ያልታሰበላቸው ይመስላቸዋል፣ ወይም ሐጃቸው የሚጎርልባቸው ሰዋብ የሚያጡ ማይታስብላቸው የሚመስላቸው ሰዎች አሉ። ይሄ ስህተት ነው። ዋናው ነገር የዓረፋ ምድር እስከሆነ ድረስ በምልክት ደረጃ ይጻፋል። ቢዳየቱ ዓረፋ ተብሎ የዓረፋ መጀመሪያ ተብሎ ኒሃየቱ ዓረፋ ተብሎ ምልክቶችም ታፔላዎችም ይኖራሉ። በአሁኑ ሰዓት እነዚህን ማየት ይቻላል። ስለዚህ ከዛ ክልል ውጭ ሳይወጣ በዚያ ክልል ውስጥ ከተገኙ ፈርዱን ሩክኑን ማዕዘኑን አሟልተዋል። ናዓም ዑለማዎች ይዘረዝራሉ

ነቢያችን ዐለይሂ ሰላቱ ወሰለም ጋራው ላይ ወጥተዋል የሚል ነገር አልተበተም። ጋራ ላይ ካልወጣችሁ የሚልም ነገር ደግሞ ሐዲስም አልመጣም። ብዙ ሰዎች ራሳቸውን ለጉዳት ያጋልጣሉ እዛ ጋራ ላይ በመውጣት። እንዲሁም በጣም ኃይለኛ ሐራራ ኃይለኛ ፀሐይ ሀሩር በሆነበት ሰዓት ዝም ብለው ተጋልጠው ፀሐይ ላይ መሆናቸው ለጉዳቱን ላይ ያጋልጣቸዋልና በመጎዳት አይደለም አጅር የሚገኘው ዒባዳ ራስን መጉዳትን ማለት አይደለምና። ጥንቃቄ እያደረግን ራሳችን እየጠበቅን ተራ ተራራ ላይ ደግሞ መውጣት የተለየ ኹሱስ እያለው የሚል ነገርም ስላልመጣ ያው ተራራው ላይ የወጣ ሰው ከዓረፋ አንዱ ምድር ላይ ተገኝቷል ነው የሚባለው። ከዚያ ውጪ ተራራው ላይ ሲወጣ የሚጨመር ተጨማሪ አጅር የለም። ኢነማ እንደ መውቅፍ ነቢይ ሰለላሁ ዓለይሂ ወሰለም እሳቸው ቆመበት የነበረው የተራራው የታችኛው ክፍል መሬቱ ላይ እንደ ሰኸራት ልመፍሩሻ እዚያ ጋር ሆኖ ዱዓ ቢያደርግ እዛ ቦታ ላይ ቢገኝ መልካም ይሆናል። ያም ደግሞ እዛ ቦታ ላይ የሚሄዱ ለፀሐይ ለምን ለግፊያ ራሱን ለችግር የሚዳርግ ከሆነ ምንድነው ማድረግ ያለበት? ድንኳን ውስጥ መጠለያ ቦታ፣ ጥላ ያላቸው ቦታዎች ላይ አርፎ ራሱን ከሐሩርና ከሀይለኛ ሙቀት ጠብቆ ዱዓ በማድረግና በመሳሰሉት እሽቲጋል ማድረግ ይሻለዋል። ለምን እዛ ቦታ ላይ ይጎዳና ምናልባት ዱዓ ከማድረጉላ ሊሳነፍ ይችላል። ስለዚህ የተሻለው መምረጥ ተገቢ ነው። ሌላኛው ዐረፋ ላይ

የራሱን መሐያት እንዲያሳምርለት ዱዓ አርጉልን ያሉ ሰዎችን ምን ወሰውና ቢዱዓ እነሱን በማስታወስ በዙሪያችን ጓደኞቻችን አደራ ይሉናል፣ ወንድም እህቶች አደራ ይላሉ። ይህንን በሚገባት ጥቅመን በዱዓ እነሱን ማስታወስ ያስፈልጋል። ያው እስከምንሰለች ድረስ መቆየት የለብንም። ለዚያ ነው ተንዊዕ ማድረጉ ረጅም ሰዓት እንደመሆኑ ማረፍ ስንፈልግም አረፍ እያልን፣ ጮክ ብለን ማድረግ ካለብን ጮክ ብለን እናረጋለን ሲደክመን

እንደፈለገን ወይም እንደመጣለን የምንሰራው ሳይሆን፣ ሸርጦች አሉት። አንደኛ ጣሃራ ሸርጥ ነው። የልብስ ንጽህና፣ የሰውነት ንጽህና፣ ጠዋፍ የምናደርግበት ቦታ ጣሂር መሆን የምንረግጠው ነገር ኪሳችን ወይም ኪስ እንኳን ባይኖር እንኳን ቦርሳችን ውስጥም ቢሆን ነጃሳ ነገር ይዘን ተሸክመን እንዳንሄድ፣ ይህም እንደዚሁ ጥንቃቄ ይፈልጋል። እነዚህ የንጽህና ሸርጦች መሟላት አለባቸው።

ጠዋፍ ሰላት ላይ የሚኖሩ ሸርጦች ይኖራሉ። ጠዋፍ ላይ የንጽህና ጉዳይ፣ ዐውረትን የመሸፈን ጉዳይ፣ እነዚህ እነዚህ ሸርጦች ይኖራሉና በመንዝለት ሰላት ስለሆነ ሓዒድ ሴት እንደማትሰግደው ሁሉ ጠዋፍም ማረግ አትችልም፣ የወር አበባ ላይ ያለች ሴት። ስለዚህ ደሙ እስኪቆም ድረስ ትጠብቃለች። አላሁ ሱብሓነሁ ወተዓላ የጠዋፍን ጊዜ እንደ ዓረፋ ጊዜ ጠባብ አላደረገው፣ ሰፊ ነው ያደረገው። የዐረፋ ጊዜ። ውቁፍ ቢዐረፋ የተወሰኑ ሰዓታት ናቸው። ከዘዋል እስከ ፈጅር ብለናል። ይሄኛው ግን በዚያን ጊዜ ጠዋፍ ያላደረገ ሰው ሀታ የወር አበባዋ ረጅም ጊዜ 15 ቀን እንኳን ቢቆይባት 15 ቀን ጠብቃ ስትጸዳ ጠዋፍ ማድረግ ትችላለች። ያኔ ከወር በኋላ ጠዋፍ ላድርግ የሚችል ሰው ይችላል። ከሁለት ወር በኋላ ላድርግ ይችላል። ያኔ ምን ለማለት ፈልጌ ነው? ጊዜው ክፍት ነው ያው ጠዋፍ ማድረጊያ ጊዜ መጀመሪያው ገደብ አለው እንጂ ከዚያ በኋላ ያለው ግን ክፍት ጊዜ ስለሆነ፣ ስለዚህ በፈለገው ጊዜ ማድረግ ይቻላል። የጦሃራን ሸርጥ ማሟላት አለበት። መሃል ላይ ጠዋፍ እያደረገ እያለ አንድ ሰው ውዱ ሊፈታ ይችላል። እንዲህ አይነት ክስተት ከተከሰተ ምን ያህል ጠዋፍ እንዳደረገ ያስብና ሶስት ጠዋፍ አድርጎ ከጨረሰ በኋላ አራተኛውን ሲጀምር ከሆነ ለምሳሌ ውዱ ይፈታው ይወጣል። ውዶ ፈቶ ጠዋፍ መቀጠል አይቻልም ወዶ ፈቶ መስገድ እንደማይቻለው ማለት ነው። ስለዚህ የወጣና ቆርጦ ወዶ አድርጎ ተመልሶ ይመጣና ከዛ ጠዋፉን ይቀጥላል ከነበረበት ሶስት አድርጓልና ከዚህ በኋላ አራት ይጨምርና ሰባት ይሞላል እንጂ እንደ አዲስ አይጀምርም። በተቋረጠ ቁጥር እንደ አዲስ አይጀመርም። ወዶ እንዳይፈታ ራሱን ይጠብቃል። ነገር ግን ሊከሰት ይችላል በተለያዩ አጋጣሚዎች በተለያዩ ሁኔታዎች። ስለዚህ ከተከሰተ ወዲያውኑ ወጥቶ ውዱዕን አድሶ አድርጎ በአዲስ መልክ ይመጣና ከደረሰበት የጠዋፍ ቁጥር ቀጥሎ ይጨርሳል ማለት ነው ማሟላት ላ የስተእኒፍ ኢነማ የብኒ። በአዲስ መልክ ሳይሆን የሚጀምረው ካለው ላይ ይቀጥልና ይጨርሳል። ሌላኛው የጠዋፍ ሸርጥ ምንድን ነው? አውረትን መሸፈን ነው። ያዕኒ መሸፈን ያለበትን የሰውነትን ክፍል መሸፈን ነው። መሸፈን ያለበት የሰውነት ክፍል ምን ምንድን ነው? ለወንድ ልጅ ማ በይነ ሱረቲ ወ ሩክባ ነው። ከእምብርቱ እስከ ጉልበቱ ያለው ክፍል መሸፈን አለበት። ያኔ አንዳንድ ሰዎች ሽርጥ በትክክል ማሰር የማይችሉ ወይም ይህንን ሪዳው ጠቅልለው የሚያስሩትን ሪዳ ኢዛር ማሰር ስለማይችሉ የሚወርድባቸዋሉ ወደታች ዝቅ ይላል። ከእምብርታቸው የተወሰነ ክፍል ይታያል። አንዳንዶች ደግሞ ልብሳቸው እንዳይጠልፋቸው የሚሆን ሌላ ዓላማ ብቻ ሰብስበው እስከ ጭናቸው ድረስ ታፋቸውን ጭምር የሚያሳዩም ደግሞ ይኖራሉ። ይህም አውረቱን ገልጿል። ስለዚህ ከጉልበት እስከ እምብርት ያለውን ወንድ ልጅ መሸፈን አለበት ማለት ነው። ሙሉ ለሙሉ እንዳይገለጥ አድርጎ እና ይወርዳል ወደታች ካለ ቀበቶ ነገር ወይም በጨርቅ ነገር ይዛሩን ሽርጡን በደንብ አርጎ ማጥበቅና ማሰር ይጠበቅበታል። በትክክል አእምራውን መሸፈኑን ለማረጋገጥ ከታች እንዳይገለጽም፣ ከጉልበቱ ክፍል እንዳይገለጽም ጥንቃቄ ያደርጋል ማለት ነው። ሌላኛው ሴትን በተመለከተ ነው። ሴት ልጅሳ መሸፈን ያለባት ክፍል የቱ ነው ከተባለ ማሲዋ ወጅሄሃ ወከፈይሃ፣ ከፊቷና ከመዳፎቿ በስተቀር ያለውን አካሏን መሸፈን አለባት። አብዛኛው ጊዜ ሴቶች ላይ ክፍተት ይታያል። ጠዋፍ ሲደረግ ይሄ በዓይን የታየ የተስተዋለ ነገር ነው። አንዳንዶች ጸጉራቸው የተወሰነ ክፍል ተገልጾም ይታያለ። አንገታቸው የሚከፈቱ ሴቶች አሉ። ሻርፕ ነገር፣ ቀልል ያለ ሻርፕ ነገር ጣል ያደርጉበት እና ትንሽ በሄዱ ቁጥር አንገታቸው ይከፈታል። የደረታቸው የተወሰነ ክፍል ይከፈታል። ይሄ ጠዋፋቸውን ያበላሽባቸዋል። ከዚያ ባሻገር ቀሚሳቸውን ከስር ሰብስበው ባታቸውም ይታያለ። ከእግራቸው በላይ ያለ ክፍልም ይታያለ። ስለዚህ ሴት ልጅ በኢሕራም ጉዳይ ላይ እንደ ወንድ ልጅ ጠበቅ ያለ ነገር የለባትምና ዋናው ፊቷን መሸፈንና ጓንት መልበስ ነውና፣ የምትከለከለው ከስር ከቀሚስ ስር ሌሎች ልብሶችን እንደ ሱሪ ያለ ወይም እንደ ታይት ያለ፣ እንደ ትውታ ያለ ነገር መልበስና ካልሲ በመልበስ ከእግሯ በኩል ምንም አይነት ነገር እንዳይገለጽ ምናልባት ካልሲዋንም ወደ ሱሪዋ ጋር በማገናኘት ወይም ከውስጥ ከለበሰችው ታይት ጋር በማገናኘት አንድ ላይ አንዱ ሌላ ውስጥ በመክተት ምንም አካሏ እንዳይገለጥ ጥንቃቄ ማድረግ ይጠበቅባታል። አውራ ከተገለጸ ሰላት ላይ ሆና አውረቷ ቢከፈት ሰላቷ እንደሚበላሸው፣ ጠዋፍ ላይ ሆናም አውራዋ ከተገለጸ ጠዋፍ ይበላሻል። ስለዚህ ይህንን በጣም ከባድ ጥንቃቄ የሚፈልግ ነውና ከጠዋፍ አደራረግ ጋር